ስለዚህ ምንድነው? ፕራንክ ይሆናል እንደዛ ፕራንክ ይሆናል። ስለዚህ አልከፍትም። በይ በቃ። አንቺ እኮ ዘግተሽ አንቺ ትከፍቻለሽ። አልከፍችም ይሄን እያክል እየማልኩኝ። እንዴት ነው በቃ በቃ፣ ከፈተች እኮ አንቺ መለከተኝ ብለሽ ነበር ነው። ማርታ ገብች። ዝም ብለሽ አመለጠብሽ። አሁን ይሄ ስጦታ የኛ አይደለም ማርያም። ይሄ ስጦታ ከእናትሽ የተላከ ስጦታ ነው። ነግረኝ ስጦታ ነው። እኔ ሰላም ሰላም። ውድ ቤተሰቦቻችን እንዴት ናችሁ? የሰኒና የማርት ቤተሰቦች ሰላማችሁ ብዙ ዛሬ ቀን እንግዲህ ንፋስ ይሰማችኋል። አሁን በጣም ደስ የሚል ቦታ ላይ ነው ያለነው። ይሄን ንፋስ እስኪ አጣጥሙት። ቪዲዮአችን ሊረብሽ አይችልም። ትንሽ ማይኩ ጋር የንፋስ ድምጾች ሊበዙ ይችላሉ። እናወራለን እንዲሰማችሁ። ቤተሰቦቻችን ይሄን ቪዲዮ እያያችሁ እየተዝናናችሁ እና በዛ ላይ ደግሞ ዛሬ ቀን በትልቅ ነገር ነው የመጣ ነው። ማርቲዬ ከዘጠነኛ ክፍል አንደኛ ስለወጣ ሽልማት፣ ትልቅ ሽልማት፣ ማበረታቻ ሽልማት አድርሱልን ተብለን ከማን ነው የሚለውን እነግራቸዋለን። ቪዲዮውን ላይ ካላደረጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። አበረታቷቸው፣ እየበረቱ ነው። እስኪ ላይክ አድርጉላቸው። ማለት አይዟችሁ፣ ጀምሩ፣ የራሳችሁ ዩቲዩብ ክፈቱ ምናምን ብላችሁ ስታበረታቷቸው ነበር አይደለ? አሁን ደግሞ እስኪ ቪዲዮቸን ቪዲዮቸውን ደስ ደስ እያላቸው እንዲሰሩ አሁን አንዳንዴ ይጠፋሉ። ለሚጠፋሉ ብትሉ እንግዲህ ቪዲዮቸው ቫይራል ሳይወጣ ሲቀር እንደኛ እኛ ተስፋ እንቆርጥም። እነሱ ግን አንዳንዴ ተስፋ እየቆረጡብን ስለሆነ ላይክ አድርጉላቸው። ከእናንተ ምንም አይቀነስም፣ ለነሱ ግን በጣም ትልቅ ጥቅም አለው። ውድ ቤተሰቦቼ አንዴ ብቻ ንክት ማድረግ ነው የላይክ ምልክቷን። እንደገና ደግሞ ሰብስክራይብ ምልክቷን አንዴ መንከት ብቻ ነው የሚጠበቀው። ይዛች ይዘን የመጣነው ስጦታ ባይዘዌ ማርቲንና ሰኒ ወደዛ ራቅ ብለዋል። ኢንትሮው ልንሰራው ቪዲዮ ልንሰራ እንደሆነ ያውቃሉ፣ ግን ይሄ ስጦታ እንዳላት አጠቀም አላሳየናቸው። እስኪ ንፋስ ስለመጣ እስኪ ንፋስ እየተመጣ አንዳንድ ነገሮችንም እናወራለን እንወያይ ተባብለን የመጣ ነው ማለት ነው። እንዲህ በረቱ ባይዘ፣ ብዙ ጊዜ አንዳንድ ምክር ቢጤ እንለግሳለን። እኛ እንግዲህ ብዙ አደረግን በእንትኑ ያን ያክል አመርቂ ውጤት ባይሆንም ጥሩ ላይ ነን። እነሱ ደግሞ ትንሽ ስራ እስኪገባቸው ድረስ ባለው በጎደለው እየሞላን እንቀጥላለን ማለት ነው። ስለዚህ ምንድነው ይዛችሁት የመጣችሁት? ስጦታውስ ከማን ነው የተላከው? ይህን ያክል ሳስፔንስ አናድርጋችሁና እዚህ ጋር ያለው ስጦታ አይነገርም። ሲከፈት ነው የሚታየው። መገመት ይችላላችሁ። ግን አንድ ነገር ማስጠንቀቅ የምፈልገው ቪዲዮን መጨረሻ ላይ አርጋችሁ አትዩ። አንዳንዶቻችሁ የቪዲዮ መጀመሪያ መግቢያን ከሰማችሁ በኋላ መጨረሻው ምን ይሆናል የሚለው መጨረሻ ገብታችሁ የምታዩ አላችሁ። መብታችሁ ነው። ስልኩ የናንተ ነው። ስክሮል ማድረግ የማሳለፍም፣ ሙሉን የማየት መብት ሙሉ መብት አላችሁ። አንጋፋ መብታችሁ ግን ብቻ አዩት፣ በጣም ጥሩ ነው፣ ደስ ይለናል። በዛ ላይ ደግሞ ሁሉም ሰው ታናሽ አለው ታላቅ አለው ምናምን አለ አይደል? የታናሽ እና የታላቅ ያለውን ላይፍ ነው የምናሳያችሁ። ባይዘዌ ደግሞ በዚህ ስጦታ ተቀድመናል። እንግዲህ ማዘር፣ ልጄ እንደዚህ ከበረታችልኝማ በቃ ደስ ይበላት። ምክንያቱም እናቶች በጣም ነው የሚደሰት፣ ጎበዝ ተማሪ ሲሆን ልጆቻቸው። በተለይ እንደኔ ጎበዝ ተማሪ አላችሁ እናቶች ካላችሁ እዚህ ውስጥ ትላል። ባይዘ ጎበዝ ተማሪ ነበርኩኝ። እኔም ነበርኩ። እችማ ደግሞ ከአንድ እስከ ስምንት ተሸለ። ወይኔ እንደሰው ጎበዝ አልነበርኩም። ጎበዝ ለማለት ቶፕቴ ነኝ። ከአንድ እስከ አስር ነው የምወጣው ባለው ነው። አንዴ እኔ ተሸለምኩት። ከዛ አራት፣ አምስት፣ ስምንት ና እንደዚህ አይነት ደረጃ ነው የሚዘው፣ ከአንድ እስከ አስር ባለው ደረጃዎች ማለት ነው። እና ማርቲ ደግሞ አሁን ጥሩ ላይ ነች ያለችው። ለማበረታታት በሚለው ስጦታ ይዘን መጥተናል። አሪፍ ውጤት ያመጣቸው አንደኛ ሆኖ በጣም አሪፍ ነው። ዳራማ ነው ውጤቱ በጣም አሪፍ ነው። በዛ ላይ ደግሞ ትንሽ ድጋፍ ያስፈልጋታል። ወንድምዬው እንደ ታላቅነት አንዳንዴ ብታግዛት ጥሩ ነው። ጥሩ ነው እኛም ጥሩ ነው ብናግዝ ጥሩ ነው። ግን ሩጫው በዛና፣ ወደዚህ ወደዚህ ለማየት የሚከብድበት ሁኔታ ላይ እንሆናለን አንዳንድ ጊዜ ውስጥህ የምትዋከልበት ውስጥ ብዙ ነገር እያሰበ ገብታች ኋላ። ስለዚህ ለሁሉም መድረስ አይችልም። ባለው አየር አሁን ማዘር ያመጣችሁን ስጦታ ግን እስኪ ስጦታ ከመሰጠትች ነገር ልበልና አስባችሁታል። እናንተ በስደት ላይ ሆናችሁ ልጆቻችሁ ኢትዮጵያ ውስጡ ነው ማለት እናንተ ሳት ታሳድጓቸው በዛ ላይ ደግሞ አርሽ ውጤት አምጥተው ምናምን ምን አይነት ስሜት ሊሰማችሁ ይችላል? ለማዘር በጣም ትልቅ ነው። ይሄንን ለእሷ ማለት ነው በጣም ማለት ነው ማርያምን ይሄ ስጦታ ለማዘር ምንም አይደለም። በቃ ከደስታዋ ብዛት ይች ትንሽ የስጦታ ናት። ለእሷ ማዘር ጎበዝ ተማሪ በጣም የምትወደው ድሮ እኔ የፈለኩት ነው የሚደረግልኝ። ገብቷችኋል። ከበላይ ሁለት አሉ። ትንሽ ደከም ያልናቸው ትምህርታቸው ጋ የሆን ነገር ሲናገሩ ስነ ሥርዓት ነው ብሎ እሱ እንዳትናገሩ። ደብተር በፈለኩ ሰዓት ነው ደብተር መግዛት ከፈለግኩኝ አረ ይሄ ደብተር እያለው ለምዶ ደብተር እንገዥለት። እንደዚህ እንደዚህ ነው ወይ ትምህርት ቤት ብራንጡ ስንባል በምንም ይሁን በምንም ላንጉች ለማርብል ብናምን ዞሮ ዞሮ፣ በተለይ በዚህ ሁኔታ ያሳለፋችሁ ታውቃላችሁና እኔ አል ማንንም አይከለክለኝም ነበር። ማዘር ደግሞ አሁን እንደገና በልጇ ደግሞ ደስ ስላላት ውይ በጣም አዛግናቸው አው ምንድን ነው ልትሉ ነው። ስለዚህ ማርቲን ማርቲን እንጠራታለን ትንሽ አውርታል እንጠራታለን ማለት ነው አ እንግዲህ ማርቲ እና ሰኒ መጥተዋል። ሰኒዬ እንግዲህ ስጦታናንጭ እየቀለድኩ ነው። አይ ለማንኛው እንዴት ናችሁ? ቦታ ተመችቷችሁ? አለ ይበዛልናችሁ። ሁሉም ሰላም ከእናንተ ጋር እስከው ጦጣ ምናም ስትሉ ነበር ጦጣው አሉ አ ካሜራ ውስጥ ግን ማስገባት እንችላለን ነበር። ይሄ ምን ይሄ ስጦታ አይደለ? ሁሉም ታረጋግኝ እስቲ እንግዲህ ለውድ ሂቴ ሰኒ የኔ ቆንጆ አንቺ አይደለም። ስለዚህ አይደለም አቀሉ ለማርቲ እንግዲህ፣ ውድ የኛ ቻናል ቤተሰቦች ከዚህ በፊት የተፈጠረውን አይታችሁ ይሆናል። ኖርማል ነው፣ ፕራንክ ያለ ነው። እና ውዴኛ ቻናል ቤተሰቦች ከዚህ በፊት የተፈጠረው መጀመሪያ ዩቲዩብ ሲጀምሩ አንድ ስጦታ አበርክቼላቸው ነበር እንደ ወንድምነት የቆፍጠን ብዬ ከለላይ ቀንሼ ሽንጤን አሰር አድርጌ ግን አልወደዱትም። እንዴት ስጦታ ይናቃል? እንዴት ስጦታ ይናቃል? እየጠበቅነው። እንዴት ሰው ግን ስጦታ እየሰጠ እንዴት ሌላ ተጠብቂ። ያለሁ ስጣት፣ አታዝጋት። በቃ ንቺ አንቺን አይመለከትሽም እዚህ ላይ ባለስጦታዋ ባዶ ቢሆን ራሱ ይገርመኝ። እንትን ነው። ትልቅ ነው ብለሽ እንዳታስቢ። ትልቅ ትንሽ አይደለም፣ ስጦታ አይደለም፣ ባዶ ነው። ማርያም፣ ይሄ ስጦታ ከእናትሽ የተላከ ስጦታ ነው። ነግረኝ ነበር። እሺ፣ ልንገርሽና ካላመንሽ ችግር የለም። ኋላ ከፍቼ እራሴ የሰጥሽና የዛኔ አልቀበልም ካልሽ ለሚመለከተው አካል አልቀበልም ብላለኝ ብለን አይሸት ልትቀበል ዳርዳር ያለ ነው። ስለዚህ እናትሽ በትምህርትሽ በውጤትሽ ደስ ስላላት ለልጄ ሰርፕራይዝ አድርጎልኝ ሸልሙልኝ። ስለዚህ ክፈችው፣ ከዚ ኋላ ከለለ ይዘኔ አንድ ነገር የምነግርሽ ማለት ነው። እሷ ከከፈተች በኋላ ግን እዚህ ውስጥ ያለው ነገር ትወስዳለች ነገር ከዚህ ፊት ጀማሪ ስለነበራችሁ ውስጥ ላይ ወረቀት አድርጌ ሰብስክራይብ አድርጉ የሚል ነበር። አሁን ደግሞ እኔ ማውራት መናገር ፈልገው አጋጣሚ ማዘርም ታዋለ ቪዲዮ ደስ የሚለው አልቀበልም ብለሻል። ከእናትሽ የመጣ እንትን ብለሽ አልቀበልም ብለሻል። አልቀበልም ግን ብለሻል ከተከፈተ በኋላ ግን ምንም እዚህ ያለው ውስጥ ነገር መውሰድ አትችይም። ከተከፈተ በኋላ ግን እኔ ያለሽ አይ አንቺ ይከብዳል፣ ስጦታ ነው። እኔ ከፍቻል አንቺ አንቺ ካልፈለገች ነው እኛ ቪዲዮ መስራት ትፈልጋለህ? ነው ቪዲዮ መቅረት ይችላል። እሺ እና ስለዚህ ምንድን ነው ፕራንክ ይሆናል። ስለዚህ አልከፍትም፣ በቃ አንቺ እኮ ዘግተሻል። አንቺ ትከፍቻለሽ። አልከፍችም አይደል? ምን እንድንህን እያክል እየማልኩኝ አለመቀበል ማለት ስለዚህ፣ ያ ነገር ደግሞ ለእናቴ ማድረስ አለብኝ። አልቀበልም። ማዘርን ማስከፋት ስለማልፈልግ እኔ ከፍተዋለሁ። ቢኖረውም ባይኖረውም ማዘር እኔ ልጅ ሰብስክራይብ አድርጎ ማለት እኮ ትልቅ ነገር እኮ ነው። የዛኔ የሰጠኋችሁ ስጦታ እና ታዲያ ምንድን ነው ታዲያ አንቺ እሷ ሌላ ስልክ ጠብቃ፣ ሌላ ሌላ ነገር ጠብቃ ነው ዋየሁ፣ ተከፈተ ዋ ሆነጣም ስልክ እንደዚህ አይከብድም። ሲጀመር ወርቅ ነው የሚመስለው ይሄ ነገር እና

ይህን እናት መጀመሪያ አመሰግናለሁ ሙለርዬ። ለምንድን ነው ለእንተ ማመሰግን? በጣም ስለምወድሽ እኮ። እኔ ድንጋይ፣ አሁንም እያመንኩ አይደለም። ባይዞ፣ ይህ ስጦታ የተላከልሽ እናትሽ በትምህርትሽ ጥሩ ላይ ስለሆንሽ ማበረታቻ፣ ግን ስልኩ የተላከ የተገዛው ስራ ስለጀመራችሁ ለስራም እንዲሆናችሁ ተብሎ ነው። ገብታችሁ አላ የተገዛው ስልኩ። ይሄን ለማርታ ነው፣ ለማርታ ነው ኖ ዝሮ ዝሮ፣ ግን ለስራ እንዲሆን ተብሎ ነው ይሄ ስልክ የተገዛው። አይፎን አይደለም፣ ቴክኖ ስልክ ነው። በዛም ቴክኖች ፕሮሞት እናርግላቸው። ስለዚህ እናትሽን መልእክት ማስተላለፍ ትችያለሽ። እናቴ፣ አመሰግናለሁ በጣም በጣም ነው አመሰግነው። ይሄ ብቻ አይደለም፣ ብዙ ነገር አድርገሽልኛል። በጣም በጣም ነው የማመሰግነው። ቃላት የለኝም። ለአንቺ በጣም ነው የምወድሽ። ቴንክ ዩ ይህ ስጦታ እሷ ራሷ በእሷ እጅ ቢሰጠኝ እጅግ በጣም በጣም ደስ ይለኝ ነበረ። አልሆነም። በቅርቡ እንደምትመጣ ተስፋ አደርጋለሁ። ስለዚህ እንድትመጣ ትምህርትሽን በርትተሽ፣ አሁን የያሽውም ስራ ከበረተሽ እሷ ምንም አትመጣበት ምክንያት ስለሌለ በርችልኝ። ሰኒ ንኪውና የሆነ ከዛ አንቺ የሆነ አስታወስሽ ያወስኝ ስልኬን አስታወስኩ፣ ወደ ትዝታ ተመለስኩ። ለማንኛውም ማዘርዬ፣ እናቴ፣ የኔ ውድናት፣ የኔ ልዩ በጣም በጣም ነው የምናመሰግነው። ያው ስልኩ ለኔ ብቻ ባይሆንም፣ ያው ዝሮ ለስራውም ስለሚጠቅመን በጣም ነው የምናመሰግነው። አመሰግነው የኛ ውድናት፣ ሺህ አመት ኑሪልን፣ ሺህ አመት ብቻ ያንሳታል። እናቴ ከማንም ከምንም በላይ ነው የምወድሽ። እዛው ባለሽበት ፈጣሪ ይጠብቅሽ፣ በሰላም ወደ ሀገርሽ ያብቃሽ። ሁላችንም እንወድሻለን። እኛ ደግሞ አሀ ለካ ሰው ይወዳታል ማለት አይቻልም። እኔ እወዳታለሁ እናቴ እና እኛም ጠንክረን ሰርተን ልጆች እንደምናኮራች ተስፋ እናደርጋለን። ከእግዚአብሔር በታች ያው እግዚአብሔርም እንደሚያበረታን እስካሁን በእሱ ቸርነት ያው እስካሁን አለን። እናቴ እግዚአብሔር ባለሽበት ይጠብቅሽ፣ በሰላም ደግሞ ላገርሽ፣ ለሃይማኖትሽ ለስጋው ደግሞ ያብቃሽ፣ የኔ ውድ እናት። ያው የሰው ልጅ መጨረሻ ነው እና ጥሩ ሲሆን የሚያምረው መጨረሻሽን ያሰምርልሽ። በጣም በጣም እወድሻለሁ። በተለይ ደግሞ ለእኔ በጣም መረቅሽ ነበር። በጣም አልፈልግም፣ እኔ ማ የተመረቅኩት ማለት ነው። ሲገዛኮ ምናምን ስላልነበረ ነው እንጂ ያኔ እንኳን መሰግን ነበር እና ወደ እኛ ቻናል ቤተሰቦች ቪዲዮን እንዳያችሁት ነው የእኔ እናት ሁላችንም እንወድሻለን አይባለም። አይ እናትን የሚጠላ ይኖራል ብ አላስብም። እርግጥ እንጃ በየቤቱ ፈጣሪ፣ በቤታችን ግን እናታችን በጣም በጣም ነው የምንወድሽ። በሰላም ናገርሽ ያብቃሽ። አዲስ ነገር ደግሞ ይኖራል ተስፋ እናደርጋለን። እናንተ በርትታችሁ እናታችሁ ኪያቶም እናንተን ጥሩ ደረጃ ሳላደርስ ስለምትል እኛን ጥሩ ደረጃ ሳላደርስ ስለምትል እኛ ደግሞ ባለንበት አሁን ሮጥ ሮጥ ብለን ጥሩ ደረጃ ላይ ደርሰን የእናታችን ሸክም ቀንሰን እሷ ወደ አገሯ ምትመጣበት የማድረግ ግዴታ አለብን። ይህን ለማድረግ ደግሞ የእናንተም ግዴታ አለባችሁ። እኛን ሰብስክራይብ በማድረግ ቤተሰብ በመሆን ማበረታት ይጠብቅባቸዋል። እናመሰግናለን። ይመቻችሁ።